በነገራችን ላይ ቪዲዮን እንደተመለከት ነው። አሁንም የቲና ተንኮል እንደቀጠለ ነው። በቃ አንደኛው ነገር አባባን ካስወገድክልኝ እኔ ደግሞ ትሁቴን አሳልፌ ለአንተ እሰጥሃለሁ በእኔ አትተማመንብኝም አለችው። እሱም ደግሞ እተማመንብሻለሁ፣ ነገር ግን ትሁት በእጄ ማትገባ ከሆነ አንችኖ ነው የማጠፋሽ አላት ቲናን። ከዛም በኋላ አያሳስብክ እኔ የምፈልገውን አድርግልኝ። አባባን አንደኛ አስወግድልኝ፣ ምክንያቱም ሁሉም ንብረት በአባባ ስም ያለው አባባ የምታስወግድልኝ ከሆነ ቀጥታ ወደ ካሌብ ስም ይዞራል። ያ ማለት ደግሞ ካሌብ የህጋዊ ባለቤቴ እስከሆነ ድረስ ቀጥታ ከሱ በምለይበት ሰዓት ንብረቱን እኩል የመካፈል ግዴታ አለብኝ። ለዛም ነው አባባን አስወግደው የምልክ ስትለውም፣ እኔ ግን ነብሰ ገዳይ አይደለውም፣ ትውቴን በእጄ ላስገባ ስለምፈልግ አስወግደዋለሁ ብሎ ተስማማ ከቲና ጋር ነገር ግን ተስማምቶም ሊያስወግድ በሄደበትም ሰዓትም ይህንን ምስጢር ትሁቴ ከክላስ እሷ ሁና ስታወራ በስተጀርባ ሁና ስታዳመጥም ነበረ። ወዲያውንም ለዳኒና ለካሌብ ስትነግር ካሌብና ዳኒ ሮጠው ላባባ ደረሱለት። ሰላም ሰላም! ውድና የተከበራችሁ ያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፈጻሜ ለመከታተል ሞክሮ ማለት ነው። ቲና አሁንም ተንኮሏ ቀጥሏል። ቤቱም ንብረቱም የሷ እንዳልሆነ ዞሮ ዞሮ እንደማይደርሳት አባባ ግልጽን ተናግረዋል። ለአንቺ መቼም መቼም ቢሆን ንብረቴን አሳልፌ አልሰጥም ህይወቴ ይለፍ እንጂ ብለው ከዚህ በፊትም ከአንዴም ሁለቴም ከዛም በላይ ነግረዋታል። ነገር ግን እሷ ሁሉንም ነገር በግዴታ ለማድረግ እየሞከረች ነው። የሰው ነገር የኔ ይሁን ማለት መጨረሻው ብቻ አያምርም። ዞሮ ዞሮ ችግሩ በእሷ ላይ እንደሚመጣ ስለማይታወቃት እሷ አሁን ላይ ማድረግ ያለባትን ነገር አድርጋ ለመገላገል ትፈልጋለች። ነገር ግን ክፋትንና ተንኮልን የሚያስብ ሰው ራስ ወዳጅ የሚሆን ሰው መቼም መቼም ቢሆን አይሳካለትም። ምክንያቱም ከዚህ በፊትም ብዙ ውጣ ውረዶችን፣ ፈተናዎችን ቲና በጣም አስተናግዳለች። እንዳልኳችሁ ቲና ብዙ ውጣ ውረዶችን በጣም አስተናግዳለች። ዞሮ ዞሮ ደግሞ ንብረቱ የሷ እንደማይሆን ልቦኗ በደንብ አርጎ ያውቃል። በጭራሽ ማለት ነው እንደማይሆን እያወቀች አሁን ደግሞ በጉልበት ጀምራለች ማለት ነው። ይህ አጋች ደግሞ የሚፈልገው ትሁቴን ነው። ትሁቴን በጣም ይወዳታል። ትሁት የማንም ልትሆን አትችልም ነው የሚለው ትሁት። እናም እንዳልኳችሁ ትሁቴ የኔ ብቻ ነች፣ የማንም ልትሆን አትችልም። ስለዚህ እባክሽን በእጅ አንቺ አስገቢልኝ ሲላትም፣ እኔ ደግሞ አባባን አስወግደህልኝ፣ ንብረቱ በካሌብ ስም ከዞረ በኋላ ከዛ እኔ እኩል ተካፍዬ መውሰድ እፈልጋለሁ ነው ምትለው። እኔ እሱን አደርገዋለሁ፣ ሰውዬሽን አደል አስወግድልሻለሁ ብሎ ተስማማ። እንግዲያውስ ሁለታችንም ተስማምተናል፣ ስራችንን እንጀምራለን። ከዚህ በኋላ ብዙ የምንሰራው ስራ አለ ትለዋለች። እሱም ችግር የለውም አሳስበሽ ሲላትም፣ ሌላኛው ስራ ደግሞ ባለፈው አባባን ባሳገትኩበት ሰዓት አባባን ትሁት ታድጋው ሳለ አጋቹ ደግሞ አንድ ሚሊዮን ብር ይቀራሻል፣ አንድ ሚሊዮን ብር ካልሰጣሽኝ እገልሻለሁ እያለኝ ነው ብላ ተናገረች። ከዛም ኧረ ችግር የለውም አያሳስብሽ፣ እሱን እኔ ልክ አስገባለሁ ብሎ ቀጥታ ከሱ ጋር ተደዋውሎ በሲስተም ማለት ነው፣ የምሬ ነው። በሲስተም ማጅራቱን ብሎ በቢላ ሲያስፈራረው እየሮጠ ሄደ ማለት ነው። ያ ማለት ሁለተኛ ትሁት ጋር መቅረብ አይችልም። እና አሁን ላይ ኃይለኛ ሰው ነው ትሁት ያዘችው ኃይለኛ የመጨረሻ ኃይለኛ ክፉ ማለት ነው፣ የማይራራ ማለት ነው። የሌለ የመጀመሪያ አጋች እንደሁም ትንሽ ይራራል፣ ይሄ አይራራም። አባ ባንክ ያዘው አይምረውም። ነገር ግን እንደ አጋጣሚ እሷ ስልክ ስታወራ ነበረ። ስልክ ስታወራ ትሁት በጣም ጠርጥራለች። አባዬ ለምንድን ነው ቶሎ እቤት ያልተመለሰው? ምን ሆነ ነው? ካሊብ ለምንድን ነው ለአባዬ የማደውልለት? ለምን ዝም አልክ ስትለውም ኧረ አሁን እመጣለሁ ብሎ ነው የወጣው ስለዚህ ትሁቴ፣ አያሳስብሽ አባዬ ይመጣል። ምንም የሚያሳስብሽ ነገር የለም። ስለዚህ አታስቢ ብሎ ከእሷ ጋር ቁጭ ብለው ሻይ ምናምን እየጠጡ ያለ ፊልም ልክፈት አላት በቃ ችግር የለውም፣ ደስ ያለህን ክፈት ካሌብ አለችው። ከዛን ፊልም ምናምን እያዩም አሁንም ተናገረች። ምንድነው? ለምንድን ነው ቆይ አባዬ እኮ አልመጣም? አሁንም ምን ሆነሃል ካሌብ? ምነው ዝም አልክ? እኔ ግን አላስቻለኝም፣ የእውነት እኔን አላስቻለኝም አለች። እኮ ይገባኛል ትሁቴ፣ ችግር የለው አባዬ ይመጣል፣ አታስቢ አለት። አሁንም ከዚያም በኋላ የሚገርማቸው ነገር ማለት ነው፣ የሚገርማችሁ ነገር ቢኖር ቲና እያወራች ነው፣ ክላስ ላይ ቲና እያወራች ሳለ ታዳምጥ ነበረ ትሁቴ። ከዛ በኋላ ወይኔ እቺ የመጨረሻ አስመሳይ መሆኗን እኔ ራሱ ረስቻለሁ እኮ፣ እንዴት እንዳስመሰለች። እኔ ልጠፋ ስል ለቤተሰቦች ሰላም እና ለቤተሰቦች ደህንነት ብዬ ልጠፋ ስል አሁን ላይ ችግር ተፈጠረ እና ቀጥታ ለካሌብና ለዳኒ መናገር አለብኝ፣ አባባን ከመግደሉ በፊት እንዲደርሱ እንዲደርሱለት እነግራለሁ አለች። ወዲያውኑም ለካሌብን ደውላ ነገረች። ካሌብና ዳኒ ያለበት ድረስ ሄዱ። አባባን ሊገለው ማጅራቱን ሊመታው ሲል ደርሰው ታደጉት ማለት ነው። እና ከባድ ነው አንዳንድ ጊዜ ክፉ ሰዎች በጎናችን ቢኖሩም፣ መልካም ሰው ደግሞ ፈጣሪ አያሳጣችሁ ነው ምላችሁ። በዚህ አጋጣሚ ክፉ ሰዎች መቼም ከጎናችሁ አይርቁም የትኛውም ያህል እንኳን ይቅርታ ቢጠይቁ አስመሳይ ናቸው። ምክንያቱም ባንደበታቸው የተሞላው ክፋት ብቻ ስለሆነ ምክንያቱም ባንደበታቸው ክፋትን ብቻ ስለሚያስቡ ሰላሳ ጊዜ እንኳን ይቅርታ እንኳን ቢሏችሁ ይቅር ባይ ልብ የላቸውም። ለምን ቴና ስንቴን ይቅርታ የጠየቀችው ከአንዴም ሁለቴም ሶስቴም አባባኝ ይቅርታ ጠይቃ ነበር። አጥፍቻለው፣ በድያለው፣ እባክን ይቅር በላይ ብላ ይቅርታዋን ስጠይቅ ይቅርታዋን አልተቀበሉም ምክንያቱም በድጋሚም ስህተት እንደምሰራ ስለሚያውቁ የመጨረሻ ክፉ እንደሆነች፣ ነፍሰ ገዳይ እንደሆነች፣ በቃ ጥቅም ፈላጊ እንደሆነች ስለሚያውቁ ነው ካሌብም አባባም የእሷን ይቅርታ ያልተቀበሉት። አያችሁ አንዳንድ ጊዜ ክፉ ሰው ከጎናችሁ ቢኖርም እንደውም እናንተ እንድጠነክሩ ያደርጋችኋል። ሲቀጥል መልካም ሰው ደግሞ ፈጣሪ አያሳጣችሁ ከጎናችሁ ማለት ነው ለምን የእናንተን ውድቀት የእናንተን መጥፋት በቃ የእናንተን ነገር የራሴ ላደርግ ብሎ ክፉ ሰው ከጎናችሁ ቢኖርም ነገር ግን ደግሞ ፈጣሪ ስለሚያውቅ መልካም ሰው ከጎናችሁ አያሳጣም ማለት ነው። ስለዚህ ቲና በጣም የመጨረሻ በቃ ራስ ወዳጅ ናት። የክፋትን ጥግ እያሳየቻቸው ነው። ለዛም ነው እነሱም ሊምሯት ያልቻሉት። ምክንያቱም ከአንዴም ሁለቴም ሶስቴም ይቅርታ ብላለች። ነገር ግን አንደበቷ ከአንደበቷ አይደለም ይቅርታ እያለች ያለችው ከአንደበቷ አይደለም። እናም ይሄንን ጠንቅቀው ያውቃሉ በደንብ አድርገው። ካሌብም ቢሆን አንቺ ውሸታም ነሽ፣ አስመሳይ ነሽ፣ ከልብሽ አይደለም ይቅርታ የምትው እያለት ነው። ከዛ ሲቀጥል ደግሞ አባባም አንቺ ውሸታም ነሽ፣ አንቺ ውሸታም ነሽ፣ እኔ አንቺን መቼም አላምንሽም። ስንቱን ይቅርታ ብዬ ስንቱን ልተው? ሽባውኝ ያሰቃየሽን ይቅርታ አላደርግልሽ ወይስ ደግሞ ከዳንኩኝ በኋላ በሕይወቴ ላይ የተጫወትሽብኝ የነሱና ይቅርምልሽ ባለፈው ያሳገችኝ ነው ይቅር የምልሽ? አንቺ ስንት ነገር በህይወቴ ላይ ስንት ህይወቴን እኮ ምስቅልቅል ነው ያረግሽው። የልጅ ህይወት ተበላሸ፣ የኔ ህይወት ተበላሸ። ቤት ውስጥ ያሉትን በሙሉ በጠበጥሻቸው። ቆይ አንቺ ከኛ ምንድነው የምትፈልጊው? ስለዚህ እኔ አንድ ነገር ልንገርሽ አላት፣ ቤቴን ብቻ ለቀሽ ውጭልኝ። እኔ ምንም ከአንቺ አልፈልግም። ቤቴን ለቀሽ ውጭልኝ። በህግ አምላክ ብዬሻለሁ። ፖሊስ አላመጣ። ቤቴን ለቀሽ ውጭልኝ። የአንቺን ቅርታ እኔ በፍጹም አልቀበልም ማለት ከዛ አባዬ ሰው ሆኖ እኮ ማይሳሳት የለም ማያጠፋ የለም፣ በእርግጥ አጥፍቻለሁ በድያለሁ፣ የቅርታዬን ተቀበለኝ ብላ ለመነችው። ይሄ አይሆንም፣ በፍጹም የሚሆን ነገር አይደለም። ስለዚህ በፈጠረሽ ተኝ ሂጂ ከፊቴ ጥፊ ብሎ አባራት። እናም አንደኛ ይህን ለመበቀል አስባ ነው፣ ሁለተኛው አሳቧ ደግሞ ሁለተኛው አሳቧ ደግሞ ያሰበችው አልተሳካላትም። ንብረቱ ለምን በእኔ ስም አይዞርም ነው በቃ በእሷ ዝም ንብረቱ እንዳይዞር ባባባ ስም ያለው ባባባ ስም ያለው ንብረት ደግሞ በካሌ ስም በካሌብ ስም ካልዞረ ወደ እሷ ሊዞር አይችልም፣ በጭራሽ ግን በካሌብ ስም ካለ የሰማኒያ ሚስቱ ለካሌብ ስለሆነች የህጋዊ ሚስቱ ስለሆነች መካፈል እፈልጋለሁ ካለች ድርሻዋን ወስዳ ልትክ ያው ልትለያይ ትችላለች ነው ብዬ የማስበው። እናም በነገራችን ላይ እውነት ከባድ ነው እየተካሄደ ያለው ነገር እየተፈጠረ ያለው ነገር እውነት ለመናገር በጣም ከባድ ነው። አንዳንድ ጊዜ እውነት ነው የምላችሁ ራስ ወዳጅ መሆን ራስን እንደሚጎዳ አናውቅም። በጣም ራስ ወዳጅ ነው የሆነችው አሁን ላይ በሰውባታል። ጭራሽ ጌታ ሆይ፣ ይሄ የምር ይሄ ድራማ ይሁን እንጂ የምሬ ነው የምላችሁ ይሄ ነገር ድራማ ይሁን እንጂ በገሀድ ማለት ነው በገሀድ እየተካሄደ ያለውን ነገር ነው እዚህ ጋር እያሳዩት ያሉት በባለፈው አባባ ምንድን ያሉት መድኃኔ ዓለም ወይ ስለታደገኝ ተመስገን ያሉት፣ ምንድን ነው ከዚህ የምትማሩት ነገር ስላለ ነው። ምክንያቱም መድኃኔ ዓለም በተለያየ መንገድ በሰው ቆሞ ይታደጋቸዋል። አሁንም እኮ አጋችሁ ማጅራቱን ብሎ ሊያጠፋው ሲል ነው። ትሁቴ በጣም ጎበዝ ናት፣ አስተዋይ ናት። እኔ ነግሬያችሁ ነበር ከዚህ በፊትም እና ቀስ ብላ እያደመጠች እያለ እንደዚህ እንደዚህ አዎ ሰውዬሽን ላስወግደው እየሄድኩኝ ነው እያለ ሲያወራ ሰማች። በሩ ላይ ሆና ስሰማ በሩ እንዲስከፍተው ትሁቴ ደጃፍ ላይ ቆማ ነበረ ከዛ በጣም ፊቷን አበላሽ ታየቻት፣ ቲናን ማለት ነው። ቲናም እሷን እንደዚህ አበላሽ ተስታያት አንቺ አስመሳይ እንደሆንሽ እኮ አውቃለሁ፣ አባባ ለምን እንደጠፋ አሁን ገና ጠረጠርኩኝ ብላ ወዲያውንም ለካሌብና ለዳኒ ደውላ ነገረች። አባባ ያለበትን ቦታ ስለምታቅ ወዲያውንም እንዲደርሱ አደረገች። ደርሰው አባባን ታደጉ። ትሁቴ በጣም ጀግና ሴት ናት፣ አስተዋይ ናት። እንደው ምን አለበት ካሌብና እሷ ቢጋቡ ነው ምለው፣ ምክንያቱም በጣም ጎበዝ ናት። ትሁቴ ሲቀጥል ደግሞ ካሌብ እንጂ የምታፈቅረው ይሄውን አዲሱን አጋች በፍጹም እንኳን አይኑን ከማይ ሞታለው ነው ምትለው። ባለፈውም ለመጥፋት ያሰበችው በእሷ ምክንያት እነ ካሌብ እና አባባ ችግር እንዳይደርስባቸው ብላ ለእነሱ አዝና እንጂ በጣም ጥሩ ቦታ እንዳላት ሁላችንም እናውቃለን። አባባን ልክ እንደ አባቷ ነው የምታየው። ካሌብንም በቃ ምን ልበላችሁ፣ በጣም ትወዳችኋለች፣ በጣም ትንከባከባችኋለች። ግን አባባ ደብዳቤውን ቲና ጥረው ነበረ። ደብዳቤውን አግኝቶታል። ከቆሻሻ ላይ ሲያነሳው ትሁት የጻፈችው ነው እና ባዳ ባዳ ነው አለ ማለት ነው። ካነበበ በኋላ ባዳ መሆኗ ብቻም ሳይሆን እዚህ ጋር እሷ ለእነሱ ደህንነት ብላ ነው መጥፋት የፈለገችው እንጂ በእነሱ ላይ ጨክና አይደለም። አንድ በቷ በጣም ለነሱ ትልቅ ቦታ ነው ያለው እና ካሊብም አባባ ምንም አይነት ጉዳት እንዲደርስባቸው አትፈልግም በዚህ ልጅ ምክንያት ለዛ ይሄን አስባ ነው። ይሄን እውነት አባባ ደግሞ ሲነግሯት እሷ እውነት በዚህ በዚህ በዚህ ምክንያት ስለሆነ ነው ብላ አባባ እንደምታስረዳ ተስፋ አደርጋለሁ። ለምን ቅር እንዳይላቸው ማለት ነው። ያው ምንም ቢሆን ትንሽም ቢሆን አብሮ በልተዋል፣ አብሮ ጠጥተዋል። ቅሬታ ደግሞ ጥሩ አይደለም ብዬ አስባለሁ። ውድና የተከበራችሁ ሀሳብ ሀሳብ አስተያየታችሁን በኮሜንት አስቀምጡ። ማለት ነው ቲና በስተመጨረሻ ተጋለጠች። ትሁት ነች ያጋለጠቻት እና የቲና ተንኮል ጭራሽ ብሷል። የአሁኑ አጋች ደግሞ በጣም ሀይለኛ ከዛኛውም የባሰ ነው። እውነቴን ነው ምላችሁ ከዛኛው የባሰ ነው የመጨረሻ ማለት ነው እን ከእንደዚህ አይነት ሰው እና ከአስመሳይ ሰው ፈጣሪ ጠብቃችሁ ነው ምለው። እና ከባድ ነው በነገራችን ላይ አባባ በጣም ጥሩ የዋ እናም መካሪ አባት ናቸው። ቲና ግን አባባን ለማስወገድ ከአንድም ሁለትም ሶስት ያቅዳ፣ አልተሳካላትም። ይሄ ግን አራተኛው አቅዷ ነው። አራተኛው እቅድ አልተሳካላት፣ መዋረዱ አይቀርም። ምክንያቱም ይህን ድርጊት እሷ እንደምታደርግ ዳኒ ከስር ከስር እየተከታተለ መረጃውን ለአባባ እያቃበለ ነው። የቲና ከቤት ውስጥ መጥፋት እኔ አጠራጥሮኛል ሰሞኑን ብለው አባባ ሲያወሩ ነበረ። ለዛም ዳኒ እየተከተላት ነው አውቆ እሷን እየመሰለ እየተከተላት ይገኛል። በስተመጨረሻም ቲና ተጋለጠች። ቲና ተጋለጠች፣ ተዋረደች በድጋሜ ማለት ነው። የእውነት እንደ ከእንደዚህ አይነት ክፉ ሰው ፈጣሪ ይጠብቃችሁ፣ ያው እናንተን መስሎ ከጀርባ ከሚወጋችሁ ሰው ማለት ነው። መድኃኒዓለም ይጠብቃችሁ። በዚህ አጋጣሚ ያው ድራማ ቢሆንም ለእኛ ትምህርት ይሆናል ብዬ ተስፋ አደርጋለሁ። ምክንያቱም እዚህ ጋር የሚያስተላልፉት እኛ እንድንማርበት ነው። እናም ሲቀጥል፣ ላይክ፣ ሼር ሰብስክራይብም ስለምታደርጉ ከጎኔ ሆናችሁ ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ትሁት ድራማ በጣም ምርጥና ልብ አንጠልጣይ ነው። ይቀጥል። ዳኒ እና ካሌብ ታሪክ ሰሩ። ወዳችኋለሁ። ባይ ባይ።